ሰላም ጤና ይስጥልን፣ ክብራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሸዋጫጭር ዜናዎችን አቀርብላቸዋለሁ። አብራችሁን ቆዩ። በቅድሚያም እርሶችን እንሆ ህወሓት መንግስትን አስጠነቀቀ። ስምረት ጋዜጣዊ መግለጫ ሊሰጥ መሆኑም ተነገረ። ኮሚሽነሩ ኢትዮጵያ ዓለም ሰላም ቀጠናዎች ቀዳሚ ሀገርና ሲሉ ተናገሩ። የህክምና ባለሙያዎችም ማህበር መግለጫ ወጣ፣ ቅድመ ሁኔታዎችንም አስቀመጠ። የጥቁር አንበሳ ሆስፒታል ሀኪሞችም ካምፑን ለቀው ወጡ። በኢትዮጵያ ግጭቶች መባባስ ከፍተኛ ደረጃ ላይ መድረሱም ተገለጸ። ምክር ቤቱ በኢትዮጵያ መንግሥት በኩል ለኤርትራ ምላሽ መስጠት ይገባዋል ሲል ጠየቀ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። በመጀመሪያም ስለ ፋኖች ተጋጥሎ እንዘግባለን። በአራቱም የአማራ ግዛቶች የሚደረገው ውጊያ ጠንክረው ቀጥለዋል በርካታ ድሎችንም መጎናጸፋቸው ነው እየተገለጸ የሚገኘው በአሁኑ ሰዓት የመከላከያ ኃይል ወደ ክልሉ በመግባት እያደረገ ያለው ጦርነት ውጤት እንዳላመጣለትም ታውቋል በርካታ ወታደሮች ዛሬም ፋኖን መቀላቀላቸው እየተገለጸ ነው የሚገኘው በተለያየ አካባቢዎች በሚደረጉት ተጋድሎች ላይ የፋኖ ትንቅንቅ ያለው ትግል ውጤታማ መሆኑና ህዝቡም ከጎናቸው መቆሙ እጅግ አበረታች መሆኑም ተገልጿል። የሀምሳ አለቃ ታደሰ ከሰማያዊ ምስራቅ እዝ አራተኛ ኮር ሰባ ስድስተኛው ክፍለ ጦር አራተኛ ሻለቃ አንደኛ ሻምበል ማሪ የሆነው ሙሉ ትጥቁንና አይኮኖን ራዲዮ በመያዝ የአማራ ፋኖን ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ከሆነ ታደሰ ብሎነ ብርጌድ የአለማየሁ ከቤ ሻለቃን መቀላቀሉ ታወቀ። አሁን ከመከላከያ ጋር የምንሰራባቸው ምንም ምክንያቶች የለንም ነው ሲል የገለጸው በፋኖ እጁ ከሰጥና ከተቀላቀለ በኋላ። ይህ በእንዲህ እንዳለም ከከዱት ወታደሮች የተገኙት ጥቆሞች ሁሉም ሰራዊት መግዳት ይፈልጋል፣ ነገር ግን ክፉኛ ከፋኖ እጅ ከገባችሁ ቆራርጠው ይበሏችኋል፣ በአሰቃቂ ሁኔታ ይገሏችኋል እያሉ ወዳደር የሰራዊቱ አመራሮች እየስፈራሩን ነው እንጂ ሁሉም እስካሁን እስካሁንም አንቆይም ነበር ሲል ነው የገለጸው። ፋኖ ዲያቆን ወረደ መላኩም የዓለማየሁ ከበሻ ሻለቃ ህዝብ ግንኙት ኃላፊ ሀብታሙ ዮሴፍ የአማራ ብሔራዊ ኃይል እንደገለጸውም ከሆነ በተለይም ከቅርብ ጊዜያቶች በጣም በርካታ የመከላከያ አባላቶች ልዩ ኃይልና ሚኒሻ ፋኖን መቀላቀላቸው ነው እየተገለጸ የሚገኘው በጎጃም በጎንደር፣ በሸዋ፣ በወሎ የሚደረጉትም ትግሎች ውጤታማ እንደሆኑም

ሞዴል ቀነኔ አዱኛ ከዚህ ዓለም በሞት ከተለየች ከሁለት ወር በላይ መሆኑ ታወቀ። ይሁን እንጂ ቀነኔ አዱኛን አስመልክቶ ቀጠሮ የነበረው ችሎት በፍርድ ቤቱ ተካሂዷል። ይሁን እንጂ ከጊዜ ወደ ጊዜ በቀጠሮ ብቻ እየተመላለሱ የሚገኙት በተለይም የሟች ቤተሰቦች ሀዘናቸውን እየገለጹ ነው የሚገኙት። የፍትህ አካል እያሉ ዛሬም በመጮህ ላይ ነው አሉት። ፍርድ ቤቱ በያዘው ቀጠሮ መስረት አቃቢ ህግ ባቀረበው ጥያቄ መስረት ለተጨማሪ ስምንት ቀናቶች ቀጠሮ መስጠቱንም ለማወቅ ችለናል። አቃቢ ህግ በተጠርጣሪው ላይ ክስ ይመሰረታል ወይስ አይመሰረትም የሚለውን ውሳኔ ለመስጠት ነው በቀጣይ ቀጠሮ የያዘው። ይሁን እንጂ ወላጆች ዛሬም በአገር ውስጥ እያለን እንዲህ አይነት ወንጀለኞች ቁጭ ብለው የሚቀጥሉበት ሁኔታ የለም፣ ይህንን ጉዳይ አፋጣኝ መፍትሄ ሊሰጠን ይገባል ሲሉ ጥያቄያቸውን በተደጋጋሚ በማቅረብ ላይ መሆናቸውም ታውቋል። ከአንድ ሺህ ሰባት መቶ በላይ የጥቃቅን ቡድኖች የምክክር አጀንዳዎች መሰነዱን ሀገራዊ የምክክር ኮሚሽን አሳወቀ። በተለይም የሀገራዊ ምክክር ኮሚሽን ሂደቱ ከሁለት ሺህ ሰዎች በላይ መሳተፋቸውን ከኢትዮጵያ ብሔራዊ ምክክር ኮሚሽን ኮሚሽነር አንዱ የሆኑት ዶክተር አምባዬ እጉታ ናቸው የተናገሩት። ዶክተር አምባይ እንደተናገሩት ከሆነ በተለይም በአዲስ አበባ ሚሊኒየም አዳራሽ በተጀመረው የፌዴራል ባለድርሻ አካላቶች አጀንዳ ማሰባሰብ መርሃ ግብር ላይ ነው ባቀረቡት ገለጻ ለሶስት ቀናት በሚቆየው በዚህ መርሃ ግብር ላይ የተለያዩ ፌዴራል ተቋማቶች፣ ማህበራትና እና አካላት የወከሉ ዘጠኝ መቶ የሚጠጉ ግለሰቦች እየተሳተፉ እንደሚገኙ የገለጹት በዚህም በፌደራል ደረጃ የሚካሄደውን በዚህ ምክክር ሂደት የሚሳተፉት መካከል ከፍተኛ ቁጥር የያዙት ተጽዕኖ ፈጣሪ የተባሉ ግለሰቦች እንደሆኑ ነው ኮሚሽኑ የገለጸው። የእነዚህ ግለሰቦች ብዛት ከሁለት መቶ በላይ እንደሆነ ከተቋሙ የተገኙት መረጃዎች ያመለክታሉ። የሃይማኖት እንዲሁም የሲቪል እና የዲሞክራሲ ተቋማቶች ከመንግስት ተወካዮች ጋር ከአንድ መቶ ስልሳ ተሳታፊዎች አዋተዋል ነው የተባለው። ይሁን እንጂ በተደጋጋሚ ጊዜያቶች በተለይም በምክክር ኮሚሽኑ በኩል የሚደረጉ ስራዎች ውጤት አለማምጣታቸውም ታውቋል። ህወሓት ህወሓት ለመንግስት ማስጠንቀቂያ ሰጠ። ህወሓት የተፈናቀሉ ወገኖችን ወደ ቀያቸው ለመመለስ የነዳጅና የሸቀጥና የቱሪስት ጉዞ እንዲነሳ እገዳውም እንዲቆም ሲል መልክቱንም አስተላልፏል። የተፈናቀሉ ወገኖች የኢትዮጵያ መንግስት የገባውን ውል ባለመፈጸሙ ምክንያት ወደ ቀያቸው ሊመለሱ አልቻለም ሲል ነው የዘረዘረው። ህወሓትና የትግራይ ህዝብ ላለፉት አራት ክረምት በ ብርድ በረሃብ፣ በስቃይ እየተሰቃዩ ያለውን ህዝብ አፋጣኝ መፍትሄ እንዲሰጠው የኢትዮጵያ መንግስት ተደራዳሪ አካላትም፣ ዓለም አቀፍ ማህበረሰብ በተደጋጋሚ ተማጽንናል፣ ግን ምላሽ አልሰጠንም። መንግስት በአስቸኳይ መፍትሄ ሊሰጥ ይገባዋል ሲልም አስጠንቅቋል። ዋት በኢትዮጵያ መንግስት በየእለቱ እየሞተ ያለውን የህዝባችንን ለመታደግ የገባን ቃል ከመፈጸም ይልቅ በተፈናቃዮች ወገኖቻችን ላይ ሌላ የፖለቲካ ቁማር በመጫወት ባሮጌና በአዲሱ በተቀጠሩ ካድሬዎች አማካኝነት እየሰራ ያለው ሁኔታ በአስቸኳይ መቆም አለበት ሲል ነው ህወሓት ያስጠነቀቀው። መንግስት የኢትዮጵያ መንግስት ያስተላለፋቸው የእገዳ መሰናክሎች በአስቸኳይ በማረም የፕሪቶሪያው ስምምነት በማክበር ስምምነቱን ለማስቀጠል አዎንታዊ ግዴታም ሊወጣ ይገባል ሲልም በጥብቅ አሳስቧል። አሁንም እዛው ትግራይ ውስጥ ስምረት ስምረት ፓርቲ የመጀመሪያውን ጋዜጣዊ መግለጫ ሊሰጥ እንደሆነም ተነገረ። በእናቶ ጌታቸው ረዳ የተመሰረተው ከምርጫ ወርቅር ዕውቅና የተሰጠው ስምረት ፓርቲ ነው የመጀመሪያውን ጋዜጣዊ መግለጫ በአዲስ አበባ እንደሚሰጥ ያሳወቀው። አሁን እንቅስቃሴያችንን ጠንክረን እንቀጥላለን ሲል ነው ያሳወቀው ስምረት ፓርቲ ፓርቲው ለመንግስት መገናኛ ብዙሀን በላከው ጥሪ እንዳሳወቀው ከሆነ መግለጫውን የሚሰጡት አቶ ጌታቸው ረዳና ሌሎችም የፓርቲው አመራሮች ናቸው ብለዋል። መግለጫው ከግንቦት 3 በሸራተን አዲስ ሆቴል እንደሚሰጥ ለመረዳትም ችለናል። ስምረት ፓርቲ በተጨማሪ በዚህ ጋዜጣዊ መግለጫ ላይ እንዲገኙ በትግራይ ክልል ላይ ሚዲያዎችም የጥሪ ደብዳቤ መላኩ ነው የታወቀው። በምንሰራቸው ስራዎች ላይ በተቻለ መጠን መንግስት አስፈላጊውን ትብብር ሊያደርግ እንደሚገባም አሳውቋል ኮሚሽነሩ በኢትዮጵያ ሰላም የሰፈነበት ሰዎች ከአንዱ ስፍራ ወደ አንዱ ስፍራ ያለምንም ችግር የሚንቀሳቀሱባት ሀገር ነች ሲሉ ተናገሩ። በተለይም ኮሚሽነር ጀነራሉ እንደገለጹት ከሆነ በኢትዮጵያ አሁን ሰላም ነው የሚገኘው ሰዎች በፈለጉበት ጊዜና ወቅት ይንቀሳቀሳሉ። በዓለም ውስጥ አሉ ከሚባሉት ቀጠናዎች የሰላም አካባቢዎች አንዷ የኢትዮጵያ ነች ሲሉም ነው የተናገሩት። በተለይም በከፍተኛ ሁኔታ መቆጣጠር ተችሏል አሁን አፈና፣ እገታ የሚባል ነገርም የለም ሲሉ ነው የገለጹት። በእገታ ድርጊት የሚሳተፉ አሸባሪዎች ሸኒን፣ ጽንፈኞችን ፋኑን፣ እንዲሁም በእነዚህ አካላቶች ስም የሚንቀሳቀሱ ዘራፊ ቡድኖች እንደሆኑ ደርሰንበታል፣ እርምጃም ወስደናል ነው የሚሉትም። በገጠርና በከተማ አካባቢ ዜጎች በከተማ በተለያዩ ቤተሰቦቻቸውን ለመጠየቅ ስልክም መደወልን ጨምሮ በተለያዩ መንገድ ገንዘብ የሚጠይቁትና የሚወስዱባቸውን ሁኔታዎች ተፈጥሮ እንደነበረ ያስታወሱት ኮሚሽነሩ አሁን ግን በተሰራው የተቀናጀ ስራ ችግሮቹ ተቀርፈዋል ሲሉ ነው ነው የተናገሩት። ኮሚሽነሩ እንዲህ በማለት የገለጿቸውን ነገሮች በርካቶቹ ለመሆኑ ኮሚሽነሩ የት ሀገር ነው የሚኖሩትም ሲሉ ይጠይቃሉ። ኮሚሽኑ የተናገሯቸው እንዲህ በማለት ነበር። ከአዲስ አበባ ጀምሮ በአጠቃላይ በሀገራችን በአራቱ ማዕዘን ያለው የጸጥታ ሁኔታ በከፍተኛ ደረጃ የተሻሻለ የመጣበት ሁኔታ ነው ያለው። ሀገራችን ኢትዮጵያ በአፍሪካ ሁለተኛ ደረጃ የያዘች በህዝብ ብዛቷ እንደዚሁ ደግሞ በኢኮኖሚ አቅሟም አሁን በከፍተኛ ደረጃ በአፍሪካ ውስጥ ከአምስቱ ሀገራት አንዱ የሆነች ሀገር ነች። ለዚህ በጣም በዚህ ግዙፍ ህዝብ ባለበት ሀገር ትልቅ ኢኮኖሚ እየተንቀሳቀሰ ባለበት ሀገር እንደዚሁ ደግሞ ሌሎች የእኛ ታሪካዊ ጠላት የሆኑ ሀገራት ደግሞ በእኛ የውስጥ ጉዳይ ጭምር እየገቡ ችግር እየፈጠሩ እቺን ሀገር ሰላም እንዳታገኝ እንዳታድግ ቢችሉም ለማፍረስም ጭምር የሚሰሩ ኃይሎች ባሉበት ሁኔታ አሁን ያለው የጸጥታ ሁኔታ በከፍተኛ ደረጃ የተሻሻለበት ሁኔታ ነው ያለው እንደ በኮሚሽነሩ በኩል ይህንን ቢባልም ይሁን እንጂ በተለይም በጠብጫሪነት የሌሎችን ሀገራቶች ለመክሰስ ቢሞክሩም ኢትዮጵያ ራሷነች ጠብጫሪ ስራዎችን እያከናወነች ያሉት ይሁን እንጂ ይህንን ችግር ለመቅረፍ መንግስት መስራት የሚገባውን ከህዝቡና ከህብረተሰቡ ጋር በጋራና በቅንጅት ማድረግ የሚገባውን ነገር ከማድረግ ይልቅ በሀገርና በወገን ላይ እያደረሰ ያለው ጉዳት አሁንም ጠንክሮ በቀጥለበት በዚህ ሁኔታ ኢትዮጵያ ሰላም ቀጠና ነች ብሎ መግለጹ ምን ማለት ነው? ሲሉም በኮሚሽነር በኩል የተሰጠውን መግለጫ አጣጥለውታል። በአንድም ራስ ሁለት ራስ ተባሉ። በአንድ ራስ ሁለትም ራስ የተባሉት ፕሮፌሰር መስፍን አሪያ ናቸው። የፋኑ ኃይሎች ለ ሀገራዊ ምክክር ኮሚሽኑ የድርድር ሀሳብ በጽሑፍ አቅርበዋል ሲሉ የተናገሩ ሲሆን ከዚህ ቀደም አሁን ደግሞ ተመልሰው ይህንን የሌለ መሆኑን ተናግረዋል። ኮሚሽነሩ ፕሮፌሰር መስምር አርያ እንደተናገሩት ከሆነ ታጣቂዎች በሀገራዊ ምክክር ሂደቱ አለመሳተፋቸውን ገልጸዋል። በድጋሚ ዋና ኮሚሽነሩ ይህንን የተናገሩት በፌዴራል ደረጃ ለሶስት ቀናት የሚቆየውን አገር አቀፍ አጀንዳ ማሰባሰብ ምዕራፍ ላይ በአዘጋጁት መድረክ ላይ ነው። ኮሚሽኑ ከዚህ በፊት የታጠቁ ኃይሎች ለኮሚሽኑ አጀንዳና ጥያቄ አቅርበዋል ሲሉ ነግረውን እንደነበረ የሚዘነጋ አይደለም ይሁን እንጂ ዋና ኮሚሽነሩ አሁን ግን ትግራይ በምክክል ሂደቱ እንድትሳተፍ ማድረግና ከውጭ ሀገራት ከሚኖሩ ኢትዮጵያዎች አጀንዳዎች ማሰባሰብ የኮሚሽኑ ቀሪ ስራዎች እንደሆኑ ነው የገለጹት በምንችለው አቅም ስራዎቻችንን እየሰራናን ከዚህ ቀደም የተነሱትን ጥያቄዎች በተመለከተም የተደረጉት እንቅስቃሴዎች አሁን አናሳ ናቸው ነው ሲሉ ኮሚሽነሩ የተናገሩት ከዚህ ቀደም በተለይም በፋ በኩል ደብዳቤዎች ደርሰናል ያሉትን ጉዳይ ዛሬ ወደ ኋላ ራሳቸው ጎትተውታል። በመንግስት በኩል የሚሰጣቸውን አጀንዳ ከመተግበር ውጭ ሌላ ስራ የማይሰራው የምክክር ኮሚሽኑ ዛሬም በተደጋጋሚ ጊዜያቶች የሚያቀርቧቸው ሀሳቦች የተሳሳቱ መሆኑን አመላካች ናቸው ሲሉም ብዙዎቹ በኮሚሽኑ ላይ ያላቸው እምነት አጠራጣሪ እንደሆነም ገልጸዋል። የቱሪስት ፍሰት ጨምሯል ቢባልም በባህላዊ ምግብ ቤቶች ድባብ ግን በጣም እየቀዘቀዘ መሆኑ ተገለጸ። በመንግስት በኩል በተደጋጋሚ ጊዜያቶች በተለይም የቱሪስት መስቡ ጨምሯል እየተባለ የሚነገረው ነገር ሀሰት መሆኑ ነው የተገለጸው። በአዲስ አበባ ቱሪስት ቁጥር ስለመጨመሩ በተደጋጋሚ ቢነገርም ሎትሮ በሰዎች የሚሞሉት የባህላዊ ምግብ ቤቶች በደንበኞች ቁጥር ማነስ ከፍተኛ ፈተና እንዳጋጠማቸው ነው የተናገሩት። ለአዲስ ፎርቹን የዮድ አቢሲኒያ ባህላዊ ምግብ ቤት በተመለከተና ሌሎችም እየገለጹ ተገልጾ እንዳሉት ከሆነ አሁን ምንም ቱሪስት የለም። በ ምግብ ቤቶቻችንና በድርጅቶቻችን ጭር ጸጥ ያለ ነው ሲሉም ገልጸዋል። የዩዲ አቢሲኒያ ባህላዊ ምግብ ቤት የምግብና የመጠጥ ማናጀር እየሆኑት ዳንኤል ፈቃዱ ለፎርቹን እንደገለጹት ከሆነ ከ22 በቀን ከ1 ሺህ ሰዎች በላይ እንደሚያስተናግዱ ገልጸው ይህ ቁጥር ግን በ2023 ወደ 500 ከዛም በታች መውረዱ ነው የገለጹት። አሁን በ2024 ደግሞ 250 በታች መውረዱን አክለው ተናግረዋል። በደንበኞቹ ቁጥር መቀነስ ምግብ ቤቱ የስራ ሰዓቱን መቀነሱን ነው የገለጹት። ግቤቱ እህት ኩባንያ የሆነው የዩዲ አቢሲኒያ ቱርና ትራቨል ማኔጀር የሆኑት ሶስትና ገብረ ማርያም በበኩላቸው ፍላጎቱ ለውጥ መኖሩ አሁንም ላይ አብዛኛው ችግሮች መኖራቸው ነው ያመላከቱት። በተለይም ከኢትዮጵያ ውጪ በተለይ ወደ ኢየሩሳሌም ለጉብኝት ለሚያመሩ ሰዎችም አገልግሎት ወደ መስጠት መዞሩን ነው አክለው የተናገሩት። ሌላኛው በሚዲያው ቃለመጠየቅ የሰጡት የጳጉሜ ቱር እና ትራቨል ድርጅት ከዚህ በፊት በዓመት ሀያ ሰዎችን የያዘ ሀያ ቡድን በዓመት እንደሚያስተናግድ በመግለጽ እነዚህ ቱሪስቶች በአማካይ ለስምንት ቀናት እንደሚቆዩ ከፍተኛ ውጭ ምንዛሬም ይገኝ እንደነበረ አስታውሶ አሁን ግን ምንም የለም ሲል ነው የተናገረው። በተለይም አሁን ላይ ዘርፉ በመቀዝቀዙ ስራ ለማቋረጥ በመኪና ኪራይ እና ሌሎች ዘርፎች ላይ መሰማራታቸውን ገልጸዋል። ሌላኛው በዘርፉ የተሰማራው በካፒታል ሆቴል ስር የሚገኘው የካፒታል ባህላዊ ሬስቶራንት ድሮ በቀን ከ150 እስከ 200 ሰላ እንግዶችን እንደምናስተናግድ ይታወቅ ነበር። አሁን ግን ምንም የለም። አንዳንዴም ከእስከ ሰላሳ በታች የሆኑ ነው የምናስተናግደው ሲል ጠቁሟል። ኢትዮጵያ በርካታ ዓለም አቀፍ ኮንፈረንሶች እየተዘጋጀች የምታስተናግድ ሀገር ብትሆንም የውጭ ሀገራቶች ጎብኚዎች በእነዚህ ስብሰባዎች ለመታደም መጥተዋል። ከዛ ውጭ ግን ሌላ ምንም ነገር የለም ሲሉ ነው የተናገሩት። ኦሮሚያ በኦሮሚያ ክልል መዋለ ነዋያቸው ለሚያፈሱ ባለሀብቶች አስፈላጊው ድጋፍ ይደረጋል ሲል የኦሮሚያ ክልል ምክር ቤት ገለጸ። በኦሮሚያ ክልል በተለያዩ ዘርፎች መዋለ ንዋያቸውን ለሚያፈሱ ባለሀብቶች አስፈላጊውን ገፋ ያደርጋሉ ያሉት የክልሉ ርዕሰ መስተዳድር ሽመልስ አብዲሳ በኦሮሚያ ክልል የሚገኘ ኢንቨስትመንት አማራጮች ለሀብቶች ለባለሀብቶች ለማስተዋወቅ ያለመ የክልሉን ኢንቨስትመንት ፎረም በአዲስ አበባ ከተማ እየተካሄደ እንደሚገኝ ነው የታወቀው። ፕሬዚዳንቱ አስፈላጊውን እገዛ እናደርጋለን ሲሉ የገለጹ ሲሆን በኢንዱስትሪ ሚኒስትር መላኩ አለበል እና ኢንቨስትመንት ሚኒስትር ኮሚሽነር በኩል ይህ በዝርዝር ተገልጿል። ይሁን እንጂ በኦሮሚያ ክልል እንደነዚህ አይነት የልማት ስራዎች ላይ እንዲሰሩ ጥረት እየተደረገ ቢሆንም ይሁን እንጂ በሌሎች አካባቢዎች ላይ ግን ጦርነት ታውጆ ህዝቡ መንቀሳቀሲያ አቶ ችግር ውስጥ መግባቱ ነው የተገለጠው። ጥቁር አንበሳ ሆስፒታል የሚገኙ ባለሙያዎችን ለቀው መውጣታቸው ተገለጸ። በተለይም ከግቢ ለቃችሁ ውጡ በተባለበት መሰረት ነው። አብዛኞቹ የጥቁር አንበሳ ሆስፒታል ኢንተርን እና ሬዚደንስ ከጠዋት ጀምረን ግቢውን ለቀን ወጥተናል ሲሉ የተናገሩት በተለይም እኛ ኢንተርኔት ከተገናኘን ስለቆየን ሰላም እየተባባን በየዶርሙ ትንሽ መጫወት ጀምረን ነበር። ብዙ ሳንቆይን ሁላችንም እየተከታተልን ራይድ እየጠራን ከግቢው ዕቃዎቻችንን መጫን ይጀመር ነው አሉ። ይሁን እንጂ በተለይም በ እዚህ ካፌ ውስጥ በተቀመጥንበት ሰዓት ሰላዮች ተቀምጠው ሲከታተሉን ነበር። ከምሳ በኋላ የተሰጠን ጊዜ ገደብ ወደመጠናቀቁ ሲጠጋ በየጥጋጥጉ ከሶስት እስከራት የሆኑ ሲቪል የለበሱ በደህንነት ሰዎች ተከበብን። እኛም ነገሩ ስለገባን ምክንያት ላለመስጠት በቀረችን ሰዓት ቶሎ ለመውጣት ስንሯሯጥ ነው፣ ጥጋጥግ ይዘው እያዩን ግለሰቦች። ከግቢ ልንወጣ ስንል አንድ ሲቪል የለበሱ ተጠግቶኝ የጠየቀኝ ጥያቄ ግርምትን ጭሮብኛል ይላል አንዱ የህክምና ባለሙያ። ጥያቄያችሁ ሁሉ ልክ እንደሆነ አውቃለሁ፣ ግን ከቅድሙ ጀምሮ ሁላችሁም ስትወጡ እያየናችሁ ነበር። አንዳችሁም ፊት ላይ ሀዘን አላየንም። እንደው ደስተኛ ሆናችሁ ነው ትሳሳቃላችሁ። ለመመረቅ ጥቂት ወራትም ቀርቷችኋል ጥላችሁ በመሄዳችሁ ትንሽ እንኳን በውሳኔያችሁ አትጸጸቱም? የሚል ጥያቄ ነበር እያነሳልኝ። ይላል። ሳላውቀው በውስጥ የኩራት እየተሰማኝ ወደን እኮ ነው ወደን እኮ አይደለም ስለደከመን በዛውም ለረፍት ወደየቤታችን እየሄድን ነው። ስለሆነም ምንም ቅሬታ ያለንም ደስ ብሎ ነው የምንጓዘው ስል ምላሽ ሰጠሁት። በመንገድ ላይ የተሳፈርኩት የራይድ ሹፌርም በኢትዮጵያ ታሪክ ትላልቅ ለውጦች የመጡት በተማሪዎች ንቅናቄ እንደሆነ ሲያስታውሰኝ ከምንም ጊዜ በላይ ውሳኔያችን ልክ እንደሆነ ነው። ለቀጣዩ ትውልድ ታሪክ በመጻፍ አሻራ እናስቀምጣለን ያልነው ከዚህ በኋላ መንግስት እንደፈለገ ሊጫወትብን አይገባም። እናም በደስታ ግቢውን ለቀን ወጠናል ሲል ተናገረ። የሚዲያ ነጻነት እንዲከበር ለህግ የበላይነት ክብር ይሰጥ የሚል ጥያቄም ቀረበ። የህጎች ሁሉ የበላይ ህግ ለሆነው መንግስት ተቃራኒ የሆኑ አዋጆችን፣ ደንቦችን፣ መመሪያዎችን፣ የቃል መሆን የጽሁፍ ትእዛዞችን ተግባራዊ መሆን አይችሉም። በህገ መንግስቱም ድንጋጌዎች ጋር የሚጋጩ ማነቻውን ውሳኔዎች፣ ሁሉም እርምጃዎች ስራ ላይ እንዲውሉ አይፈቅድም ይላል። በተለይም በነፃነትና መብትን የሰዎችን የመናገር መብት እየተከለከለበት ህግ ሊቆም ይገባል ሲሉ ጥያቄያቸውን እያቀረቡ ወገኖች ህግ ተርጓሚው የዳኝነትን አካል አስፈጻሚውን የመንግስት መዋቅር እርስ በርስ እየተናበቡ ሚዛናዊ ቁጥጥር እያደረጉ ህገ መንግስቱ ያለምንም መሸራረፍ ስራ ላይ እንዲውል የማድረግ ኃላፊነት አለባቸው። ይሁን እንጂ የፕሬስ ነፃነት በሀገሪቱ ውስጥ አለመኖሩ እጅግ አሳስቦናል ብለዋል። ምንም አይነት ስራዎችን መስራት አልቻንም። በተደጋጋሚ ጊዜያቶች የተወሰዱ ያሉ እርምጃዎች በተለይም የነፃነትን የመናገር መብትንም እየገፈፈ ነው ሲሉም ተችተውታል። በተለይም የጋዜጠኛ ስራቸውን ሊሰሩ ያልቻሉ ባለሙያዎች። በወሎ አካባቢዎች የተማሪዎች እና መምህራን ስደት በከፍተኛ ቁጥር መጨመሩም ተገለጸ። በሰሜን ወሎ ዞን ደቡብ ወሎና ኦሮሚያ ብሔረሰብ አስተዳደር ዞኖች የተማሪዎች እና መምህራን ስደት እየጨመረ መሄዱ የተገለጸው በአንዳንድ ወረዳዎች ወላጆች ልጆቻቸውን እስከ ስምንተኛ ክፍል ድረስ ብቻ በማስተማር ወደ አረብ አገራት ይልካሉ። በ2017 በአብሮ ወረዳ ብቻ ከ52 በላይ መምህራን ስራ መልቀቃቸውን የአካባቢው ባለስልጣናቶችም ተናግረዋል። ትምህርታቸውን እያቋረጡ ወደ አረብ ሀገር በስደት የሚሄዱት ተማሪዎች በተጨማሪ መምህራን የስደት አንዱ አካል መሆናቸው ነው የባቲና ተውላ ደሬ ወረዳ ትምህርት ቤት ባለሙያዎች የገለጹት። መምህራን ራሱ የስደቱ አንዱ ሰለባ ሆኗል። ከመምህራኑ ግማሹ በህጋዊ መንገድ፣ በህገወጥ መንገድ የሚሄዱ አሉ። በአንድ ትምህርት ቤት ብቻ በጣም በርካታ ሰዎች ወይም መምህራን መሄዳቸው ሊታወቅ ይገባል ብለዋል። አሁን የመማር ማስተማስሩ ስራ እየተስተጓጎለ ነው ሲሉ ነው በተለይም ጉዳይ የሚመለከታቸው የመንግስት ኃላፊያቶች ጭምር ሳይቀሩ መረጃውን ያካፈሉት። ባለፉት 15 ቀናት ውስጥ ብቻ 32 ፖለቲካዊ ግጭቶች መከሰታቸውን የኢትዮጵያን ፒስ ኦብዘርቬሽን ገለጸ። ተቋሙ አዲስ በወጣው ሪፖርት እንዳሳወቀው ከሆነ የግጭት ቀደም ካለው ሁለት ሳምንታት ጋር ሲነጻጸር በ22 ፐርሰንት ቀንሷል ነው ያለው። ችግሮቹ እየተባባሱ ነው የሚገኙት። በተለያዩ የኢትዮጵያ ግዛቶች ያሉት ችግሮች ከ ጊዜ ወደ ጊዜ አደጋው በዝቷል ብሎታል። ከተከሰቱ 32 ግጭቶች ውስጥ አስራ አንዱ በሰላማዊ ሰዎች ላይ ያነጣጠረ መሆኑን ያስረዳው ሪፖርቱ ይህም ቀደም ካለ ሁለት ሳምንት በ15 ፐርሰንት እንደቀነሰ አስረድቷል። ከሚያዝያ አስር እስከ 23 ባሉ ቀናቶች በመንግስትና ከፋኖ ታጣቂዎች መካከል ከ12 በላይ ውጊያዎች መከናወናቸውን በመዘገቡ ያስታወቁ ሪፖርቱ ይህ በአብዛኛው በምዕራብ ጎጃም የተከናወነ መሆኑንም አክሎ ገልጾታል። ችግሮቹ እጅግ እየከፉባት የጦርነት ቀጠና የሆነችው ኢትዮጵያ አሁንም ወደ መፍትሄ ግን እያደላች አይደለም ሲልም ገልጿዋል። አሁን ወደ ውጭ ዜና እናመራለን። በናይጄሪያ በጣም ከባድ ዝናብ በተከሰተው የጎርፍ አደጋ ከ17 በላይ ሰዎች ህይወታቸው ማለፉ ተነገረ። በማዕከላዊ ናይጄሪያ በተከሰተው ነው የጎርፍ አደጋ ከ117 ሰዎች አስክሬን ሲገኝ የሟቾቹ ቁጥር ከዚህ ሊያሸቅብ እንደሚችለው ነው የአካባቢው አመራሮች የተናገሩት። እጅግ አሳዛኝ ነው፣ መቆጣጠር አልቻልንም። በጣም በሚያሳዝን ሁኔታ ብዙ ሰዎች ላይ ጉዳት ደርሷል ንብረትም ላይ ጭምር ነው የገለጹት። በጎርፍ አደጋ በርካታ ያሉ ቤቶች የወደሙ ሲሆን በአካባቢው ያለውን የውሃ ግድብ መፍረሱ ሁኔታውን እንዳባባሰው ነው የተናገሩትም በተደጋጋሚ ጎርፍ አደጋ ዜጎቿን በመታው ናይጄሪያ ብሔራዊ የሜትሮሎጂ ተቋማቶች ካሉ 36 ግዛቶች በ15ቱ የጎርፍ አደጋ ሊከሰት እንደሚችል አስጠንቅቆ ነበረ። ባለፈው ዓመት ብቻ ከ36ቱ ግዛቶች ውስጥ በ31 ግዛቶች በተከሰተው የጎርፍ አደጋ ከ1200 በላይ ሰዎች ሲሞቱ 1.2 ሚሊዮን በላይ ሰዎች መፈናቀላቸው የሚዘነጋ አይደለም። ችግሮቹ ከጊዜ ወደ ጊዜ እየጨመሩ የሄዱባት ሀገር አደጋው በጣም የበዛም እንደሆነ ታውቋል። ቪዛ እግድ ተጣለ። የሸንገን ቪዛ ጥያቄዎች ውድቅ የሆነባቸው አፍሪካውያን ከ67.5 ሚሊዮን ዶላር በላይ አውጥተዋል ነው የተባለው። የኢትዮጵያ በ36 በ36.1 በመቶ የቀረቡ የቪዛ ጥያቄያቸው ውድቅ የሆነባት አስረኛዋ ደረጃ የተቀመጠች ሀገር መሆኗም ታውቋል። ኢትዮጵያ በተደጋጋሚ ጊዜያቶች ያቀረበቻቸው የቪዛ ጥያቄዎች ናቸው ውድቅ የተደረጉባትም ወደ አውሮፓ ለጉብኝት ለትምህርትና ለስብሰባ ለመምራት የሚፈልጉ አፍሪካውያኖች የሸንገን ቪዛ ጥያቄያቸው ውድቅ ማድረጉ ንጽጽር ከፍተኛ መሆኑም ታውቋል። በተደጋጋሚ ጊዜያቶች በተለይም የሸንጋይ ቪዛ የሚጠይቁ አካላቶች ውድቅ እየተደረገባቸው ችግር ውስጥ መግባታቸውም ተገልጿል። ዘጠኙም የሸንገን ዞን አውሮፓ ሀገራት በዚህ ዓመት ብቻ 11.7 ሚሊዮን በላይ ቪዛ ጥያቄዎች ለቀረበላቸው ሲሆን እያንዳንዱ የሸንጋይ ቪዛም ጥያቄ ከመቶ ዶላር ያስከፍልም እንደነበረ ለማወቅ ተችሏል። ይህ የክፍያ ቪዛ ጥያቄ ጥያቄ ተቀባይነት ባያገኝም የማይመለስ ሲሆን በዚህ መንገድ ብቻ ጥያቄያቸው ተቀባይነት ያላገኙ የአፍሪካ ሀገራቶች ከ67.5 ሚሊዮን ዶላር በላይ ገንዘብ ወጪ ማድረጋቸውም ታውቋል። አይኤምኤፍ ለኢትዮጵያ ከሚሰጠው ብድር ውስጥ 260 ሚሊዮን ዶላር ሊለቅ መሆኑ ተገለጸ። ኢትዮጵያና ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ባለሙያዎች በተራዘመው የብድር አቅርቦት ነው ሶስተኛ ግምገማ ላይ ከስምምነት ላይ የደረሱት። ግምግማው በአይኤምኤፍ ስራ አስፈጻሚ ቦርድ ሲጸድቅ የኢትዮጵያ መንግስት ከዓለም አቀፉ ተቋም ከሚበደረው 3.4 ቢሊዮን ዶላር ውስጥ 260 ሚሊዮን ዶላሩ ይለቀቅለታል ነው የተባለው። አይኤምኤፍ ይህንን ገንዘብ የለቀቀው በኢትዮጵያ ባደረጋቸው ውሎች መሰረት እንደሆነ ሚኒስትር ገልጸዋል። መቀመጫውን በዋሽንግተን ዲሲ ያደረገው ዓለም አቀፉ የገንዘብ ድርጅት ለኢትዮጵያ መንግስት 3.4 ቢሊዮን ዶላር የሚያበድርበት መርሃ ግብር ተግባራዊ የሆነው ከባለፈው ሐምሌ 2016 ዓ.ም ነበር። የኢትዮጵያ መንግስት ባለስልጣናት መርሃ ግብሩ የመጀመሪያ ዓመት የወሰዷቸውን የፖሊሲ እርምጃዎች ጠንካራ ውጤቶች ማምጣታቸውም ፕሬሱ ገልጿል። ይሁን እንጂ ይህንን በተመለከተ በርካታ ሀገራቶች በተለይም በኢትዮጵያ ላይ እየተፈጸመ ያለውን የወንጀል ድርጊት እና ለሀገር ልማት የማይውል መሆኑ እየታወቀ ገንዘብ መለቀቁ ጉዳይ አሁንም ምን እየተሰራ እንዳለ አመላካች ነው። የሀገሪቱ ጉዳይም የገባችበትን አዘቅት ከመውጣት ይልቅ መንግስት ይህንን ገንዘብ ለልማት አለማዋሉን አጣርቶ ማገር ሲገባ መፍቀዱ እጅግ ስህተት እየተሞላበት እንደሆነም ጥያቄ ቀርቦበታል። ከኤርትራ መንግስት በይፋ ለሚቃጠል ጠብጫሪነት ንግግር መንግስት በሰላማዊና ዲፕሎማሲያዊ መልኩ ምላሽ መስጠት እንዳለበት የምክር ቤቱ አባላቶች ገለጡ። ኢትዮጵያ ተቋሚ ለማስጠበቅ አካባቢውን አህጉራዊ እና ዓለም አቀፋዊ ግጋትን ባከበረ መልኩ እንደምትንቀሳቀስ እና ጎረቤት ሀገራትም የሰጥቶ መቀበል መርሃ የተከተለ ግንኙነት ማድረግ እንደሚደረግባቸው የተናገሩት የህዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ናቸው። መንግስት በኤርትራ ፕሬዚዳንት በኩል የቀረበውን ንግግር መነሻ በማድረግ እሰጥ አገባ ውስጥ መግባት አይፈልግም ማለት በብሔራዊ ጥቅም አያስጠብቅም ማለት አይደለም። ስለሆነም ምላሽ ሊሰጣቸው ይገባል ሲሉም ገልጠዋል። ሶማሌላንድ የሀገር እውቅና ሊሰጣት መሆኑን ገለጸች። የአሜሪካን ፕሬዝዳንት ዶናልድ ትራምፕ ነው ለሶማሌላንድ ሪፐብሊክ በቅርቡ እውቅና እንደሚሰጥ የሶማሌላንድ መሪ ያሳወቁት አሁን እውቅና መስጠት ደረጃ ላይ ደርሰናል ሲሉ ነው በገለጹትም የሶማሌላንድ ፕሬዚዳንቱ አብዱራህማን መሐመድ አብዱላሂ ኢሮ ዋቢ በማድረግ እንደገለጹት ከሆነ በተለይም በብዛት ቀጠና ሶማሌላንድ በምርጫ መንግስት በመቀየር ሰላማዊ የስልጣን ሽግር ከማድረግ ባሻገር በአሜሪካ በቻይና ተጽዕኖ ስር በወደቀችው ጅቡቲ የሚገኙ ወታደራዊ ሰፈሯን ወደ በርበራ ለማዛወር አጥንትና በመላክ ግምገማ እያደረጉ መሆኑን ነው የገለጹት። አሁን ኃላፊነትና ስልጣናችንን እንቀበላለን ሲሉም አሳውቀዋል ፕሬዚዳንቱ። ክብሯንት መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውድ ሸዋጫጭ ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከፕሮፌሰር መሐመድ አሰር ጋር የምናደርገውን የቀጥታ ዝግጅት እንድትከታተሉ ከዲሁ በማክበር እየጋበዝን ዝግጅቶቻችንን በዚህ ቋጭን። ከዜናዎቹ ጋር እስካሁን አብራቸው የነበርኩትን የዘውድ መንግስት የነበርኩኝ መልካም ጠያን አስጥልኝ።